በነገራችን ላይ የኢትዮጵያ ሕልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነራስ አበባ ረጋይ በሸዋ ተራሮች እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ ራስ አሞራው ብለ በወልቃይትና በጎንደር ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ ቆርል የሆነ ችቦ ልትለኩ ሰው ለድግስ አይደለም የምትሄደው። የአራት ኪሎ መንበረ ሥልጣን የምትነቀንቀው ምትነቀንቀው የምታሸንፈው እዚህ ነው የምታሸንፈው፣ ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቀቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሺሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው አይደል ታውት ያን ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ፣ ኪሎ ሜትሩን ኤግዛክት ላይ አላውቀውም። ግን ሩቅ ነው። ብልቱን ለይተ የመታው ቀን የአራት ኪሎ የአረመኔ የቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይህ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አደለም አይደል? ጠላቴ የሚለው አካል ወሳኝ ወሳኝ ወሳኝ ኮሪደር ውስጥ የተቆጣጠሩ ዕለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን አራት ኪሎ ምናምን እያለ አዲስ አበባ ምን ሄድ ይመስላችኋል? እንደዛ አይደለም። እንደዛ አይደለም። ጦርነቱ እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን